የእስራኤል እና ኢራን የጥቃት ልውውጥ በተኩስ አቁም ስምምነት ምክንያት ጋብ ያለ ቢሆንም ከግጭቱ ጋር ተያይዞ ግን በርካታ መረጃዎች እየወጡ ናቸው። ሲኤንኤንን ጨምሮ በርካታ ታማኝ የአሜሪካ መገናኛ ብዙሃን በአሜሪካና ኢራን ጥቃት የኢራን ኒክለር ጣቢያዎች ጉዳት እንዳልደረሰባቸው የሚያሳይ የደህንነት መረጃ እንዳለ አጋልጧል። የደህንነት መረጃው ምንጭ ፔንታጎን ሲሆን ጉዳዩ ለዶናልድ ትራምፕ ቢቀርብም ፕሬዚዳንት ትራምፕ ግን መረጃው ሐሰት ነው የኢራን ኒኩለር ላይ መለስ ተሸኝቷል በሚል እየተከራከሩ ናቸው። ያለፈው ሳምንት ላይ በእስራኤል ተገለዋል የተባሉት የኢራኑ ቁድስ ልዩ ኮማንዶ ብርጌድ አዛዥ ከህዝብ ጋር በአደባባይ መታየታቸውም ግርምትን ፈጥሯል። ሰላም ጤና ይስጥልን፣ የተከበራችሁ የሰሞነኛ ቤተሰቦች እንደምን አላችሁ? የዓለምን ትኩረት ከሳበው የኢራንና እስራኤል ግጭት ጋር ተያይዞ እየወጡ የሚገኙ አዳዲስ መረጃዎችን ወደ እናንተ እናደርሳለን። እስከ ፍጻሜው አብራችሁን ቆዩ። ከቴምር ሪል ስቴት የሚያምር ዕድል በውቢቷ ፒያሳ በመሃል አራዳ ቸርችል ጎዳና ሊሴ ገብረ ማርያም እጅግ የተዋቡ ቤቶች ለመጨረሻ ጊዜ ለሽያጭ ክፍት ሆነዋል። ከባለ አንድ እስከ ሶስት መኝታ በ10 በመቶ ቅድመ ክፍያ ብቻ አማራጫችን ብዙ ነው። 63 ካሬ ባለ አንድ መኝታ ሙሉ ክፍያ 6 ሚሊዮን 930 ሺህ ብር፣ ቅድመ ክፍያ 693 ሺህ ብር ብቻ። 86 ካሬ ባለ ሁለት መኝታ ሙሉ ክፍያ 9 ሚሊዮን 460 ሺህ ብር ቅድመ ክፍያ 946000 ብር ብቻ። 126 ካሬ ባለ 3 መኝታ 13 ሚሊዮን 482 ሺ ብር ቅድመ ክፍያ 1 ሚሊዮን 348 ሺ ብር ብቻ። 146 ካሬ ባለ 3 መኝታ 16 ሚሊዮን 60 ሺ ብር ቅድመ ክፍያ 1 ሚሊዮን 606 ሺህ ብር ከቴምር ብቻ ያገኛሉ። እንዲሁም ከ30 በመቶ ጀምሮ ለሚከፍሉ ደንበኞች የ25 በመቶ ቅናሽ ተሰናድቶ እናንተን እየጠበቀ ነው። ፈጥነው ይደውሉልን። 0927563333 ቴምር ይለያል። የኢራን ኒኩለር አልተጎዳም። ፔንታጎን አሜሪካ በኢራን ላይ የፈጸመችው ጥቃት የኒኩለር ማብለያ ይዞታዎችን እንዳላወደመ የአሜሪካ መከላከያ ማዕከል ፔንታጎን የደህንነት ግምገማ አሳየ። ቅድመ ግምገማው ጥቃቱ የኢራንን የኒኩለር መርሃ ግብር ምናልባትም በወራት ወደ ኋላ ሊመልሰው እንደሚችል ነው ያሳየው። ኢራን ያበለጸገችው የዩራኒየም ክምችት አሜሪካ ቅዳሜ ሰኔ 14 2017 ዓ ም በፈጸመችው ጥቃት አለመውደሙን የሀገሪቱን መከላከያ ደህንነት ኤጀንሲ ግምገማን የሚያውቁ ምንጮች ተናግሯል። ዋይት ሀውስ በበኩሉ ይህ ፍጹም የተሳሳተ ግምገማ በማይረባ የደህንነት ማህበረሰብ ሾልኮ የወጣ ነው ሲል ውድቅ አድርጎታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው የኢራን የኒኩለር ይዞታዎች ሙሉ ለሙሉ ወድመዋል በማለት በድጋሚ አጽንዖት ሰጥተዋል። ኢራንስ ኪ ኒኩለር ኢንሪችመንት ፋሲሊቲስ ሃቭ ቢን ኮምፕሊትሊ አንድ ቶታሊ ኦብሊተሬትድ። በታሪክ ውስጥ ስኬታማ ከሆኑ ወታደራዊ ጥቃቶች መካከል አንዱ የሆነውን ለማዋረድ በሚዲያዎች የሚደረግ ሙከራ ነው ሲሉም ከሷል። አሜሪካ ፎርዶ ናታንዝ ናም ኢስፋን የተሰኙ ሶስት የኢራን የኒኩለር ይዞታዎችን 61 ሜትር ወደ መሬት ዘልቆ መግባት በሚችሉ በንከር በስተር በተሰኙ ቦምቦች ጥቃት ፈጽማለች። ነገር ግን የፔንታጎን የደህንነት ግምገማን የሚያውቁ ምንጮች በበኩላቸው የኢራን ማብለያዎች በአብዛኛው እንዳልተነኩና የጥቃቱ ተጽዕኖ ከመሬት በላይ ባለው ብቻ እየተወሰነ ነው ይላሉ። የሁለቱ የኒውክሌር ይዞታዎች መግቢያዎች ተዘግተው እንደነበር የጠቀሰው ግምገማው አንዳንድ መሰረተ ልማቶች ቢወድሙም ወይም ቢጎዱም፣ ነገር ግን ከመሬት ስር ያሉት አብዛኞቹ ይዞታዎች ከፍንዳታው ቃጥሎ አመልጠዋል ብሏል። እነኚህ ማንነታቸው ያልተገለጹ ምንጮች ለአሜሪካ ሚዲያ እንደተናገሩት ጥቃቱ ኢራንን በወራት ወደ ኋላ ሊመልስ እንደሚችል መገመቱን ገልጿል። ኢራን ማንኛውም የኒኩለር መርሃ ግብሯን እንደገና ለመጀመር ቁፋሮ እንዲሁም አንዳንድ ጥገናዎች ምን ያክል ይወስዳሉ በሚለው ላይ የተመሰረተ ሊሆን እንደሚችል ነው ምንጮቹ ያስረዱት። ኢራን ከጥቃቱ በፊት የተወሰነውን የበለጸገ ዩራኒየም ክምችቷን አዛውራ እንደነበርም የደህንነት ግምገማው ማየቱን እነኚህ ምንጮች ለሲቢኤስ አረጋግጠዋል። የኢራን ከመሬት በታች የተገነቡ የኒኩለር ማብለያ ይዞታዎችን መድረስ የሚችለው የአሜሪካው 140 ኪሎ ግራም የሚመዝነው በንከር በስተር እንደሆነ ይታመናል። ኢራን ሁሉም የኒኩለር መርሃ ግብሯ ለሰላማዊ ዓላማ እንደሆነ በተደጋጋሚ ስታሳውቅ ቆይታለች። ጥቃቱን ተከትሎ በነበሩት ሰዓታት የአሜሪካ ጦር ኃይሎች ኢታማጆር ሹም ጄኔራል ዳን ኬን በይዞታዎቹ ላይ የደረሰውን ጉዳት ለመገምገም ጊዜ ይወስዳል የሚል አስተያየትን ሰጥተው ነበር። ሆኖም አሜሪካ ጥቃት ያደረሰችባቸው ሶስቱም ይዞታዎች ከባድ ጉዳትና ውድመት ደርሶባቸዋል ሲሉ አክለዋል። የሳተላይት ምስሎች ዋነኛ በሚባለው የፎርዶ ኒኩለር ማብሊያ ሁለት መግቢያዎች ዙሪያ ስድስት አዳዲስ ጉድጓዶች እንዲሁም ግራጫ ብናኝናም ፍርስራሾችን አሳይቷል። ሆኖም ከመሬት በታች ከ80 እስከ 90 ሜትር ጥልቀት ላይ በሚገኘው በዚህ የኒኩለር ማብለያ ላይ ምን ያህል ጉዳት እንደደረሰም እነዚህ የሳተላይት ምስሎች አያሳዩም። የኢራን የመንግስታዊ ሚዲያ ምክትል የፖለቲካ ዳይሬክተር ሐሰን አብዲኒ በበኩላቸው አሜሪካ ጥቃት ያደረሰችባቸው ሶስቱ የኒኩለር ይዞታዎች ከጥቃቱ ቀድሞ ክምችቶቻቸው እንዲዛወር መደረጉን ተናግሯል። ቁሳቁሶቹ ቀድመው ተወስዶ ስለነበር ኢራን ትልቅ ጉዳት አልገጠማትም ብሏል። የአሜሪካና የእስራኤል ባለስልጣናት ተልእኮውን የተሳካ ሲሉ በተደጋጋሚ ሲያደንቁ ተደምጧል። የኢራን የኒኩለር ይዞታዎች ጥቃት ላይ የአሜሪካ መከላከያ ወይም ፔንታጎን የደህንነት ግምገማ ሾልኮ መውጣቱን የትራምፕ የመካከለኛው ምስራቅ ልዩ መልእክተኛም የሀገር ክደት ሲሉ ጠርተውታል። በሌላ በኩል ስቲቪ ዊትኮፍ አሜሪካ የኢራንን ኒኩለር አላወደመችም የሚለውን ሚስጥራዊ መረጃ የሚያጠናክር ንግግርም ጭምር ነው ያደረጉት። ፔንታጎን የአሜሪካ ጥቃት የኢራን ኒኩለር ይዞታዎችን አላወደመም የሚለው ግምገማው በሚዲያዎች ሾልኮ መውጣቱን ተከትሎ ነው ልዩ መልዕክተኛው ስቲቭ ዊትኮቭ ውግዘታቸውን ያሰሙት። በጣም አሳፋሪ ነው፣ የሀገር ክህደት ነው። ምርመራ ተካሂዶ ጥፋተኛው አካል ተጠያቂ ሊደረግ ይገባል ሲሉ ለፎክስ የዜና ወኪል ተናግሯል። ተገለዋል የተባሉት የኢራን ጦር መሪ በአደባባይ ታዩ። የኢራን እስላማዊ አብዮታዊ የጠበቀ ኃይል የቁዱስ ልዩ ኮማንዶ አዛዥ ብርጋዴር ጀኔራል እስማኤል ቃኒ በትላንትናው እለት በቴራን ከተማ በተደረገ ህዝባዊ ትዕይንት ላይ በአደባባይ ታይተዋል። ብርጋዴር ጀኔራሉ በእስራኤል ጥቃት ተገለዋል ከተባሉ የኢራን ጦር አዛዦች መካከል አንዱ ሲሆኑ በትላንትና ዕለት ግን ከእስራኤልና ኢራን ግጭት በኋላ ለመጀመሪያ ጊዜ በአደባባይ ከህዝብ ጋር ተቀላቅለው መታየታቸው ግርምትን ፈጥሯል። ታስኒም የተባለው የኢራን መገናኛ ብዙሃን የጄኔራሉን ተንቀሳቃሽ ምስል አያይዞ ጄኔራል እስማኤል ቃኒ በእስራኤል ላይ የተገኘውን ድል ለማክበር ከህዝብ ጋር በአደባባይ ታይተዋል የሚል መረጃን አጋርቷል። ሌላኛው የኢራን የቴሌቪዥን ጣቢያ ፕሬስ ቲቪም በተመሳሳይ ጀኔራል እስማኤል ቃኒ ከድል በኋላ በህዝብ ፊት ሲገኙ ደማቅ አቀባበል ተደርጎላቸዋል ሲል ተንቀሳቃሽ ምስል በማህበራዊ ትስስር ገጹ ላይ አጋርቷል። ያለፈው ሳምንት ላይ የአሜሪካው ጋዜጣ ኒውዮርክ ታይምስን ጨምሮ የተለያዩ የእስራኤል መገናኛ ብዙሃኖች ብርጋዴር ጄኔራል እስማኤል ቃኒ ከተገደሉት የኢራን ጄኔራሎች ውስጥ ይገኙበታል የሚል መረጃን አጋርተው ነበር። እስራኤል ከቀናት በፊት በኢራን ላይ ባደረገችው ጥቃት በመላው ኢራን ባሉ የኒኩሌር ይዞታዎች፣ ወታደራዊ ስፍራዎችና የመኖሪያ ስፍራዎች ላይ በፈጸመቻቸው በርካታ ጥቃቶች ከፍተኛ የጦር አዛዦች እናም ዘጠኝ የኒኩሌር ሳይንቲስቶች ተገድለዋል። በዚህ የእስራኤል ጥቃትም የሀገሪቱ ጦር ኢታማዦር ሹምናም የኢራን አብዮታዊ ዘብ አዛዥም መገደላቸው ይታወሳል። ኢራን በእስራኤል ላይ ድል ያደረገችበት ሚስጥር። ለ12 ቀናት ከእስራኤል ጋር ከፍተኛ ግጭት ውስጥ ገብታ የነበረችው ኢራን በመጨረሻም ባለድል የሚያደርጋትን የተኩስ አቁም አረጋግጣም ከጦርነቱ ወጥታለች። የእስራኤል ጦር በኢራን ላይ ዘመቻን ሲጀምር ዋነኛ ዓላማው የነበረው የኢራንን የኒኩለር ተቋማት ሙሉ ለሙሉ ማውደምና ኢራን ዳግመኛ ባላስቲክ ሚሳይሎችን መተኮስ እንዳትችል ማድረግ የነበረ ሲሆን ከጦርነቱ በኋላ እንደታየው ግን ኢራን አሁንም ባላስቲክ ሚሳይሎችን መተኮስ የምትችልበትና በቅርብ ጊዜ ውስጥም ኒኩለር ቦምብ መስራት የምትችል ሀገር መሆኗን ያሳየችበት ነው። የአሜሪካ የአየር መከላከያ ዘዴዎች የኢራንን ባላስቲክ ሚሳይሎች ለመከላከል የሞከረችው እስራኤል በከተሞቿ ላይ ከፍተኛ ውድመት የደረሰ ሲሆን ከራሱ አልፋ በአሜሪካ እገዛም የኒኩለር ተቋማትን ብትመታም ኢራን ዩራኒየሟን ቀደማ በማሸሿም በኢራን የኒክለር ተቋማት ላይ ጉዳት አልደረሰም። ኢራን በተቃራኒው በዚህ ግጭት ያላትን የሚሳኤል አቅም ለዓለም ያሳየችበት ሲሆን የሀገሪቱ ጦርም በጦር ሜዳ ላይ ያልሞከራቸውን በርካታ አዳዲስ ሚሳኤሎች በመሞከር ይበልጥ ያለበትን ደረጃና አቅም ገምግሟል። በተጨማሪም የኢራን ጦር አይነከ ይመስሉ የነበሩትን የእስራኤል ዋና ዋና ከተሞች በመምታት እስራኤል ለየትኛውም ጥቃት ተጋላጭ መሆኗንና የምዕራባውያን እገዛም እስራኤልን ማዳን እንደማይችል በግልጽ ለዓለም አሳይቷል። እስራኤል በዚህ ግጭት የኢራንን ዋና ዋና የጦር አዛዦችና የኒውክሌር ሳይንቲስቶች ብትገልም፣ የሞሳድ አሰራርና በኢራን ውስጥ ያለው የተላላኪ ቁጥር ከዚህ ግጭት ጋር ተያይዞ በይፋ ተጋልጧል። ኢራንም ይህን አጋጣሚ በመጠቀም የሀገሪቱን ደህንነት ዳግመኛ የማዋቀር እድል ያገኘች ሲሆን ሀገራቸውን በመክዳት የተጠረጠሩ በርካታ ሰዎችንም ወደ ዘብጥያ አውርዳለች። ከዚህ ጋር ተያይዞም ኢራን ለእስራኤል ሲሰልሉ ነበር ተብለው የተከሰሱ ሶስት ሰዎችን በስቅላት መቅጣቷን የሀገሪቷ የፍትህ ተቋማት የዜና ምንጭ አስታውቋል። እስራኤል በዚህ ግጭት የፈለገችውን ካለማሳካቷን ባለፈም በዓለም አቀፍ ደረጃ እንደ ወራሪ የተቆጠረች ሲሆን ኢራን በተቃራኒው በዓለም አቀፍ ደረጃ ያላት ተቀባይነት ከፍ ብሏል። በአገር ውስጥም ቢሆን እስራኤል በኢራን ውስጥ የመንግስትና የስርዓት ለውጥ አመጣለሁ ብላ የነበረ ቢሆንም ኢራናውያን ግን ከግጭቱ በኋላ ከሀገራቸው መንግስት ጎን በመቆም ይበልጥ መንግስታዊ ድጋፍን አሳይቷል። ኢራን በዚህ ግጭት የጠላቶቿን አካሄድና የጥቃት መንገድ በደንብ የተገነዘበች ሲሆን ለረዥም ዓመታት አታ የቆየችውን የጦር ሜዳ ልምድም በዚህ ግጭት ማግኘት ችላለች። ከቴምር ሪል ስቴት የሚያምር ድል በውቢቷ ፒያሳ በመሃል አራዳ ቸርችል ጎዳና ሊሴ ገብረ ማርያም እጅግ የተዋቡ ቤቶች ለመጨረሻ ጊዜ ለሽያጭ ክፍት ሆነዋል። ከባለ አንድ እስከ ሶስት መኝታ በ10 በመቶ ቅድመ ክፍያ ብቻ አማራጫችን ብዙ ነው። 63 ካሬ ባለ አንድ መኝታ ሙሉ ክፍያ 6 ሚሊዮን 930 ሺህ ብር፣ ቅድመ ክፍያ 693 ሺህ ብር ብቻ። 86 ካሬ ባለ ሁለት መኝታ ሙሉ ክፍያ 9 ሚሊዮን 460 ሺህ ብር ቅድመ ክፍያ 946000 ብር ብቻ።